ተጠባቂው የኤምሬትስ የአውሮፓ ሻምፒዮንስ ሊግ መርሃ ግብር በአርሰናል አሸናፊነት ተጠናቋል። በዚህ ጨዋታ ለአርሰናል ፍጹም የበላይነት በተለይ በሁለተኛው አጋማሽ ዶሚኔት አድርጎ ጨዋታውን አጠናቋል። አራት ጎሎችን በማስቆጠር ነበረ ጨዋታውን ማሸነፍ የቻለው። አትሌቲኮ ማድሪድም እንደተለመደው ከእንግሊዝ ፕሪምየር ሊግ ክለቦች ጋር የሚያደርጋቸውን የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ያለ ውጤት የተጓዙበት እንደነበር የተመለከት ነው ነው አርሰናል ባለፉት ዘጠኝ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች አስራ ስድስት ጎሎችን አስቆጥሮ አንድም ግብ እስካሁን ድረስ አልተቆጠረበትም። የሚኬል አርቴታ ቡድን እና በአውሮፓ መድረክ እጅግ እጅግ አስደናቂ የሆነ ብቃትን እያስመለከቱን ከሚገኙ ክለቦች ውስጥ አንዱ ነው። እንደተለመደው ቪክተር ዮኬሬስ ወደ ጎል ማስቆጠሩ የተመለሰበት ጨዋታ ነበር። የጨዋታው ኮከብ ነበር። ሁለት ጎሎችንም ጭምር ደግሞ በዚህ መርሃ ግብር ላይ በማስቆጠር የጨዋታው ማኖፍ ዘማች ተብሏል። በጣም በጣም አስደናቂ ፐርፎርማንስ ያሳልፏል። የተጫዋች አሁንም ቢሆን ከጎል ውጭ ባሉት የሜዳ ላይ ታትሮ የመስራት የቤት ስራው በጣም ድንቅ ሆኖ የተመለከት ናቸው ከሚገኙ የዚህ ሜዳ ተጫዋቾች መካከል አንዱ መሆኑን በተደጋጋሚ እያስተዋል ነው እንገኛለን እና ለቪክተር የትላንትናው ምሽት ምናልባት ደግሞ በጣም በትልቅ መርሃ ግብር እንደመሆኑ መጠን የእሱ ጎል ማስቆጠርና ወደ ጨዋታ መምጣት መቻሉ በጣም በጣም አስደናቂ ነበር። እንግሊዝም በመወከል የተጫወቱ ቡድኖች በተለይ በዚህኛው ሳምንት በክሊን ሺት የሚወጡበት ነበር። ራሱ አርሰናል፣ ማንቸስተር ሲቲ፣ ኒውካስልም እና የተሻለ ጊዜ ነው ያሳለፉባቸው አጋጣሚዎች ነበሩ ማለት እንችላለን። ለአርሰናል ደግሞ በጣም ወሳኝ ከሚባሉ መርሃ ግብሮች ውስጥ በቀዳሚነት የሚነሳ አሁንም በሶስት ጨዋታዎች ምንም ግብ ሳይቆጠሩበት መቶ ፐርሰንት የማሸነፍ ግስጋሴ ላይ ሆኖ በዘጠኝ ነጥቦች መምራት የቻለ ያንንም ጭምር ያስቀጠለበትን አጋጣሚ የተመለከትንበትን ስታት ሲክስ ይዞ እየቀጠለ ነው እንግዲህ የሚገኘው አርሰናል ለመጨረሻ ጊዜ በ2004 ኖቬምበር ወር ላይ ነበረ ከስፖርቲንግ ጋር በነበረው ጨዋታ አምስት ለአንድ ጨዋታውን አሸነፉ የተመለከት ነው፣ ከሜዳው ውጪ ማለት ነው። ከዛ በኋላ በሻምፒየንስ ሊግ መርሃ ግብር በርከት ያሉ ጎሎችን ያስቆጠረበት ይሄኛው ጨዋታ ሆኗል። ከዚህኛው ባሻገር አርሰናል በአውሮፓ ሻምፒየንስ ሊግ በሰባት ተከታታይ ጨዋታዎች ከስፔን ክለቦች ጋር ባደረጋቸው ጨዋታዎች ሲያሸነፍ፣ ደግሞ ይሄኛው ሌላው በታሪክ አጋጣሚ ኮንሴኪዩቲቭ የሆኑ ጨዋታ ውጤቶች ናቸው ማለት ነው። ከዚህ ባሻገር ከሪያል ማድሪድን ሁለት ያሸንፈዋል፣ ሴቪያን ሁለት ያሸንፈዋል፣ ጄሩና አትሌቲኮ ቢልባኦ አሁን ደግሞ አትሌቲኮ ዲማድሪድን ሲያሸነፉ የተመለከትን እንገኛለን። ምንም አይነት የወጥነት ጥያቄ የሚነሳበት ቡድን አይደለም። የመጀመሪያው ጎል ሲቆጠር እንደተመለከታችሁት ብራዚላዊ የተከላካይ ስፍራ ተጫዋች ጋብርኤል ማጋሌዥ ነበር ጎሉን ያስቆጠረው እንግዲህ እንግዲህ በጣም ትላልቅ በሚባሉ ጨዋታዎች ላይ ጎል የሚያስቆጠረው ተጫዋች ነው ማለት ነው። ለምሳሌ የመጨረሻ ጎሎቹን ስንመለከት ከማንቸስተር ዩናይትድ፣ ከሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ቶተናሞ፣ ስፐርስ፣ ስፖርቲንግ፣ አትሌቲኮ ዲ ማድሪድ፣ አረ በጣም የሚያስደነቅዱ ቁጥሮች ናቸው ተጫዋቹ ከትላልቅ ቡድኖች ጋር ቡድኑ በሚያደርጋቸው የሊግ መርሃ ግብር እንዲሁም ደግሞ የአውሮፓ መድረክ ጨዋታዎች ላይ የሚያስቆጠራቸው ጎሎች ፍጹም ፍጹም የሚያስደንቁ ናቸው። በጣም ትላልቅ በሚባሉ ምናልባት አጥቂዎች እንኳን ለማስቆጠር በሚቸገሩባቸው በሚመስሉት መልኩ የሚያስቆጠራቸው ጎሎች በጣም የተለዩ ናቸው እና አርሰናል ደግሞ ከነዚህ ሁሉ የስፔን ክለቦች ጋር ባደረጋቸው ጨዋታዎች የሚያስገርመው ከዢሮና እና ከሴቪያ እንዲሁም ከሪያል ማድሪድ ጋር በነበሩ ጨዋታዎች ብቻ ነው እንዲሁም ጎሎች የተቆጠሩበት። ከዚያ ውጪ አብዛኞቹን ጨዋታዎች በክልንሽትም ጭምር የወጣባቸው መርሃ ግብሮች ናቸው። ፐርፌክት የሆነ ሲዘን እያሳለፉ ከሚገኙ የእንግሊዝ ክለቦች መካከል አንዱ ነው ማለት እንችላለን። በአውሮፓ መድረክ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ እያደረገው ከሚገኘው ቆይታ አንጻር ከተመለከትን አርሰናል ፍጹም ፍጹም የሚያስደነቅ ቡድን ነው። እኔ የጌም ማኔጅ ማድረግ መቻላቸው ደግሞ ሌላው ሊወደሱ የሚገባው አርሰናል የሜዳ ላይ እንቅስቃሴ ይመስለኛል። አንድ ቡድን እንደ አትሌቲ ለምሳሌ ጨዋታውን ሞመንተም እንዲወስኑት የሚያደርጉ ቅጽበቶች ነበሩት። ጁሊያን አልቫሬስ እጅግ እጅግ ማራኪ የሚባል ኳስ ሞክሮ ነበር። በዛ ቅጽበት ውስጥ እንዳስተዋላችሁት የግቡ አግዳሚ በተለይ የላይኛው የሜዳ ክፍል መቶት ኳሱ ሲወጣ ያስተዋለበት ዳቪድ ራያ ያንን ኳስ ምንም ሊያደርገው የሚችልበት ቅጽበት አልነበረም። ኳሱን ዝም ብሎ ከማየት ውጪ፣ ከማሳለፍ ባሻገር ያንን ኳስ ማዳን ጎል እንዳይቆጠር ማድረግ የሚችልበት ምንም አይነት ቅጽበት አልነበረም። ይልቁኑ ማየት ብቻ ነበር ያ የሚሆነው ማለት ነው። አሁን የመቶ ፐርሰንት ግስጋሴውን አርሰናል አስቀጥሏል። እና ደግሞ እንዲህ አይነት በጣም ትላልቅ የሚባሉ ጨዋታዎችን አሸንፈው ሲመጣ በጨዋታዎች ላይ የሚታዩት ኢነርጂዎች በጨዋታው ላይ ጨዋታውን ይዞ ለመውጣት የሚያስችላቸው ዶሚነንሲ ሞመንተማቸውን አስጠብቆ መውጣት መቻላቸው ፕላስ ደግሞ በተመሳሳይ አይነት አካሄድ በጣም የሚያስገርም ይመስለኛል፣ እኔ የስኳድ ሮቴሽን ትናንትና ማስመልክቶናል። ለምሳሌ መጀመሪያ ላይ አርሰናል ጎል ማስቆጠር የሚችል ቢሆን ኖሮ ቀደም ብሎ በመጀመሪያው አጋማሽ ማለት ነው ጎል ያስቆጠሩ ነበር ብለን ከምንጠብቃቸው አርሰናል ጨዋቾች መካከል አንዱ መሆን የነበረበት ማይለስ ሌዊስ ስኬሊ ነበር ሚኬል አርቴታ ወደኋላ ዞሮ ከነ ጋብርኤል ሄንዜ ጋር የነበሩት የፋሽል ኤክስፕሬሽን የተመለከትንበት ቅጽበት ማለት ነው እና በዛ ቅጽበት ላይ እንዳስተዋላችሁት ሌዊስ ስኬሊ ተቀይሮ ነው ወደዚህ ጨዋታ ላይ የመጣው ደግሞም ተሳክቶለታል ተቀይሮ በመጣበት ጨዋታ አሲስት አድርጓል። የአርሰናል ሁለቱ በተለይ ሙሉ ለሙሉ ማለት እንችላለን። የአርሰናል የግራ መስመር በትላንትና በግራ መስመር የተሰለፉት ሁሉም ተጫዋቾች የጎል ተሳትፎ ነበራቸው። ጋብርኤል ማጋሌጅ አሲስት አድርጓል፣ ጎል አስቆጥሯል። ሌዊስ ስኬሊ አሲስት አድርጓል። ዴክላን ራይስ አሲስት አድርጓል። ጋብርኤል ማርቲኔል ጎል አስቆጥሯል። ኢቨን ኢፍ የቪክተር ዮከሬስ ጎል አስቆጥሯል። የአርሰናል የትላንትናው የግራው መስመር ፍጹም ፍጹም ፐርፌክት የነበረ ዲፓርትመንት ነበር ማለት እንችላለን በትላንትናው ጨዋታ ላይ እና እኔ እንዴት ነው ጨዋታን በዚህ ልክ መቆጣጠር የሚያስችለው የሚኬል አርቴታን ቡድን እየተመለከትን ያለ ነው። ኋላ ላይ ሞስኬራን ኖርጋርደን ኢታንን ኢታኖዋኔሪን ሁዋይትን ሜሪኖን ቀይሮ አስገብቷል እና ኦልሞስት ውጤቱ እጁ ላይ ከገባ በኋላ ጨዋታዎቹን ለመቆጣጠር ያደረገባቸውም ሂደቶች ናቸው ማለት እንችላለን። ነገር ግን የሚኬል ቡድን ምናልባት ጨዋታ እንኳን ወደ እጁ ማስገባቱን ሳያረጋግጥ ተጫዋቾችን ቀይሮ ሲያስገባ ውጤት ማምጣት የሚችል ቡድን ኦፍ ኮርስ ቅያሪዎቹ የተደረጉት አርሰናል ጎል ከማስቆጠሩ በፊት ነው። ፐርፌክት የሚባሉትን ቅያሬዎች ማከናወን የቻለው ውጤቱን ስለሚፈልገው ማለት ነው። ደግሞም በኤምሬትስ ነው እያከናወነ የሚገኘው እነዛን ጎሎች ለማስቆጠር በሚያስችል መልኩ ማለት ነው። የመጀመሪያው ጎል ለ57ኛው ደቂቃ ላይ የተቆጠረ፣ የመጀመሪያውን ቅያሬ ደግሞ ወደ ሰባ ምናምን አካባቢ ደቂቃዎች ነበሩት እና እነዚህን ስትመለከቱ የአርሰናል ጉዞ በጣም በጣም የሚያምር ነው። ይህንን አስቀጥሎ መቆየት እስከምን ያህል ሳምንታት ድረስ ይዘውት ሊዘልቁት ይችላሉ የሚለው በብዙዎች ዘንድ በጉጉት የሚጠበቀው ጉዳይ ይመስለኛል። ይህንን ይዘው መቆየት በጣም ይጠበቃል ከሚካኤል አርቴታ እና እንዲሁም ከተጫዋቾቻቸው ይህንን ሞመንተም በፍጹም በፍጹም ሊጠብቁት የሚገባ መርሃ ግብር ነው። አንድ ከጨዋታው በፊት በሰራውላችሁ መርሃ ግብር አርሰናል መቶኛ የአውሮፓ ሻምፒዮንስ ሊግ መርሃ ግብሩን ነበር በተለይ ይህንን ጨዋታ የሚያሸነፍ ከሆነ እና መቶ ጨዋታዎችን ያሸነፈው አርሰናል በአውሮፓ ሻምፒዮንስ ሊግ ማለት ነው። ይሄም በጣም በጣም ምርጡ ነው። እና መቶኛ ጨዋታውን አንድ ቡድን ደግሞ ሲያሸንፍ አራት ለባዶ በሆነ ውጤት ሲያጠናቅቅ ለም በጣም ትልቅ ከሚባለው አትሌቲኮ ዲ ማድሪድ ጋር ሲሆን፣ ለታሪክም በጣም ቤስቱ ምሳሌ መሆን የሚችል ይመስልኛል። ዳቪድ ራያ ወደ 330 ደቂቃዎችን በአርሰናል ከባለፈው ውድድር አመት ጊዜ ጀምሮ እስካሁን ድረስ ጎል ያላስተናገደው ተጫዋች ሆኗል። ምናልባት ለተካታይ ሶስት ዓመታት የእንግሊዝ ፕሪሚየር ሊግ የጎልደን ቡት የጎልደን ግሎቭ አሸናፊ የመሆን እድል አለው የተጫዋች ይህንን እንመለከትበታለን ብለን እንጠብቃለን። በዚህ ሰዓት ላይ አሁን አርሰናል ቶፕ ኦፍ ዘ ቻምፒንስ ሊግ ቶፕ ኦፍ እንግሊዝ ፕሪሚየር ሊግ እንዲሁም ደግሞ አንቢትንም ጭምር ያልተሸነፈውም ጭምር ይሆናል በአውሮፓ ሻምፕስ ሊግ። በእርግጥ የአውሮፓ ሻምፕስ ሊግ የጎል ዲፈረንሶች ይታያሉ። ለዚህ እና ቪክተር በባለፉት ሰባት ተጫዋቶች ምንም አይነት ጎል አላስቆጠረም ነበር፣ ግን በአንድ ጨዋታ ሁለት ጎል አስቆጥሮም ጭምር ደግሞ የተመለከትንበት ቅጽበት ሆኗል የትላንትና ምሽት የአውሮፓ ሻምፒዮንስ ሊግ መርሃ ግብሩ። ኦቨርል ግን በቡድኑ በኩል በጣም ጥሩ ጊዜን እያሳለፉ ነው እንግዲህ የሚገኙት በጣም ጥሩ ጊዜን እያሳለፉ ይገኛሉ። በ13 ደቂቃ ውስጥ አራት ጎል ደግሞ የሚያስቆጥረውን አርሰናልን እየተመለከትን ነው። 57ኛው ደቂቃ ላይ ጋብርኤል ማጋልሽ፣ 64ኛው ደቂቃ ላይ ጋብርኤል ማርቲኔሌ፣ 67ኛው ደቂቃ ላይ ቪክታሪ ሰባኛው ደቂቃ የራሱ ቪክተር ዩኬሪሽ በዩኬሪሽ ጎሎች መካከል የሶስት ደቂቃ ልዩነት ነው ያለው። በሁለቱ ጎሎች በማጋሌዥ እና በጋብሪኤል ማርቲኔሊ ጎሎች መካከል ያለው ልዩነት ሰባት ደቂቃ ብቻ ነው። እና በእነዚህ የደቂቃ ልዩነት አንድ ቡድን ከ57 እስከ ሰባ ወይም የ13 ደቂቃ ልዩነቶች ብቻ ሙሉ ለሙሉ የሚያፈራርስ ቡድን ይሄ በጣም ከባድ እኮ ነው። እንደዚህ አይነት ቡድን ለማየት እጅግ በጣም አስቸጋሪ ይመስለኛል። ምናልባት የቡድን ጥንካሬው በምን ያህል ልክ ነው የተገነባው የሚለው ነገር ደግሞ በደንብ መታወቅ ያለበት ይመስለኛል እና አርሰናል አንድ የሚጸልው ጸሎት ብዬ የማስበው ከስፔን ክለቦች ጋር በተለይ ወደ ፋይናል ስቴጅ ለምሳሌ ግማሽ ፍጻሜ፣ ሩብ ፍጻሜ፣ ሜይ ቢ ፍፃሜ ሊሆን ይችላል ከስፔን ክለቦች ጋር እንዲገናኝ የሚፈልግ ቡድን ይመስለኛል እና በአውሮፓ ከሚገኙ በዚህ ሰዓት ላይ በተከላካይነት አርሰናል ቤስት ዲፌንስ የያዘው ምርጡ ቡድን ነው። በቀዳሚነት ዜሮ ነጥብ ሁለት አምስት አካባቢ ጎሎዎች ብቻ ኮንሲድ የሚያደርገው ቡድን ነው። ከዛ ቀጥሎ ኤሲሚላን፣ ሮማ፣ ኮሞ፣ ማንቸስተር ሲቲ፣ ሰንደርላንድ፣ ቦሎኛ፣ ኢንተር ሚላን፣ ሊዮን፣ ባየር ሚዩኒክን ነው ከአንድ እስከ አስር የምናስቀምጣቸው፣ አንደኛ ደረጃ ላይ የሚቀመጠው የሚኬል አርቴታ ቡድን አርሰናል ነው ሶፋር በረጅም ርቀት በዚህ ሰዓት ላይ በአውሮፓ በጣም ምርጡ ዲፌንስ የያዘው ቡድን የአርሰናል ቡድን ነው ማለት ነው። ይህንን መነሻ በማድረግ ምናልባት የዚህኛው የአውሮፓ ቻምፒንስ ሊግ ታይትል የማንሳት እድል ያለው በቀዳሚነት ወቅታ በዚህ ሰዓት ላይ ፕሪዲክት እያደረገ እንደሚገኘው ማለት ነው አርሰናል እንደመሆኑ መጠን ይሄኛው ደግሞ ወደተሻለ ቁጥር ምንጭ ወደተሻለ ስኬት እንዲቀርቡ ማድረግ የሚቻለው ቢሆንላቸው የሚመኙት ከስፔን ክለቦች ጋር እንዲገናኙ ይመስለኛል እና በጣም በጣም ጥሩ ጊዜ እያሳለፈ ነው የሚገኘው። እንግዲህ በዚህኛው የአውሮፓ ቻምፒየንስ ሊግ ስምንት ጎሎችን አስቆጥሯል። ዜሮ ጎል፣ ምንም ጎል አልተቆጠረበትም። አንድ ነጥብ አምስት አንድ ኤክሲጂዎች ደግሞ ኮንሲድ አድርጓል። መቆጠር ነበረባቸው ነው እያለ ለምንገኘው አንድ ነጥብ ወይንም ወደ ሁለት አካባቢ የሚጠጉ ጎሎች፣ ነገር ግን እነዚህ ጨዋታዎች ላይ ምንም አይነት ጎሎችን እያስተናገደ አይደለም። የገጠማቸው ብሮች ደግሞ እንዲሁ ቀላል የሚባሉ እኮ አይደሉም። የተመለከተን እንደምንገኘው እና አርሰናል በጣም በጣም በጥሩ መልኩ ጨዋታዎችን እያሸነፈ መቀጠል የሚችል በጣም አስደናቂ ፐርፎርማንስ ላይ እየተመለከት ነው። እንገኛለን 19 ሙከራዎችን አከናውነዋል ኢላማቸውን የጠበቁት ስምንቱ ነበሩ። ከእነዚ ውስጥ ስድስት ቢግ ቻንሶችን ክሬት አድርጓል። ሶስት የማዘን ምቶች ነበሩት። 421 ፓሶች ነበሩት ወይም የኳስ መቀባበሎች ነበሩት በዚህኛው የምሽት መርሃ ግብር ላይ እና ቴታና ልጆቹ በጣም በጣም ተሰክቶላቸዋል ማለት እንችላለን። በእርግጥ አንድ በጣም ታምኖ እየሰራ የሚገኝ ለስራው በጣም ትጉ የሆነ አሰልጣኝ፣ ለስራቸው በጣም ትጉ የሆኑ ተጫዋቾች ዲዘርቭ የሚያደረጉት ውጤት ይመስለኛል፣ የሚገባቸውን ውጤት ያገኙበት ምሽት። የምር ለመናገር ይህ ውጤት ለአርሰናል የሚያንስ ነው ለማለት በግሌ በጣም ይቸገራለሁ። በቃ የለፋታቸውን ውጤት እያገኙ ነው። አግዛይንድ ኦፍ ዘ ዴይ ምናልባት ለዛም እየተቃረቡ እንደሆነ በጣም ትልቅ ምክንያቶች ወይንም ትልቅ የውድድር ዓመት ላይ ይገኛሉ። የእንግሊሽ ፕሪሚየር ሊግ ለአርሰናል ዲዘርቭ የሚያደርገው የውድድር ዓመት ላይ እንገኛለን። እነዚህን እንዲህ እንድንል የሚያደርገን ተጫዋቾች በሜዳ ውስጥ እያሳለፉት የሚገኘው ቆይታ፣ ተጫዋቾች ሜዳ ውስጥ እየሰጡት የሚገኘው ቆይታ፣ ቡሮ እንደ ቡድን ኮቺንግ ስታፉ ብዙ ነገሩ የተቀያየረ ቡድን ሆኖ እየተመለከት ነው ነው የምንገኘው እና ፐርፌክት የሆነ መሸትን እያሳለፈ ነው የሚገኘው በጣም በጥንቃቄ የተሞላ እና የሆነ ሞመንት ላይ የሆነ ውጤት እንዲመጣም ጭምር ማድረግ የሚችሉ ተጫዋቾች ያሉበት ቡድን ነው። ያለፉትን ጨዋታዎቹን ተመልክቶ አራት ጨዋታዎች በክሊንሽት ነው ቡድኑ የወጣው ከኦሎምፒያኮስ፣ ከዌስት ሃም፣ ከፉልሃም ከአትሌቲኮ ዲማድሪድ ጋር ይህ ይቻላል። በጣም ቀላል እኮ አይደለም ይህንን ማድረግ እጅግ በጣም አስቸጋሪ ይመስለኛል። እና የማይለስ ሌውስ ስኬሊ በ19 ዓመት ከ25 ቀናት በእንግሊዝ ፕሪሚር ሊግ የመጀመሪያው በአውሮፓ ሻምፒዮንስ ሊግ ማለት ነው። እንግሊዛዊ ሆኖ በትንሽ እድሜ የጀመረው ተጫዋች ብለነው ነበረ። አለ ከሪያል ማድሪድ ጋር ድጋሚ ከአትሌቲኮ ጋር ሜንን አድርጓል፣ አሲስት አድርጓል፣ ጎል አስቆጥሯል በሁለቱም ትላልቅ በሚባሉ ጨዋታዎች ላይ እንዴት ነው በዚህ እድሜንን ማድረግ የቻለው የሚለውንም ጭምር ደግሞ እንድናነሳ የሚያስገድደን ይመስልኛል። ቬንገር 1235 ጨዋታዎችን አከናኑ 707ቶችን አሸንፈዋል። 2298 ጎሎችን አስቆጥሯል በአርሰናል ሳሉ። ያንን የመስተካከል ዕድል በቀጣይ ይኖሯል ተብሎ የሚጠበቀው ሚካኤል አርቴታ ይመስለኛል። በእርግጥ የአሁን ዘመን እግር ኳስ ለአሰልጣኞች የዚህን ያህል ዓመታት መታገስ የሚችል ነው ወይ? በጣም ትልቅ ጥያቄ ነው ማንሳት የምንችለው ነገር ግን እንደ ቡድን ከተመለከት ነው አርሰናል ቤት ውስጥ እያየናቸው ናቸው የሚገኙት። ውጤቶች የምር ለመናገር በጣም በጣም መደነቅ ባለበት ልክ እየተመለከት ነው የሚገኝ የቡድን ስራ የቡድን ግንባታ፣ እንዲሁም ደግሞ ኦቨሮል የተጫዋቾቹ ኮሚትመንት በጣም በጣም ያስደንቃል፣ ያስቀናል። እና ይህንን እንዲያደርጉ እንጠብቃለን። ፓርሻን ጀርማ በዚህ ሰዓት ላይ ከላይ ከአናት ሆኖ በዘጠኝ ነጥቦች በአስር ጎሎች በንጹ አስር ጎሎች ማለት ነው እየመራ ነው ኢንተር ሚላን። ሌላው መቶ ፐርሰንት የማሸነፍ ግስጋሴ አርሰናል ሶስተኛ ደረጃ ላይ ተቀምጧል። ስምንት ንጹ ጎሎች እና ዘጠኝ ነጥቦች አሉ። ሶስቱ ቡድኖች ብቻ ናቸው እስካሁን ድረስ በምንም ምንም አይነት ሸንፈት ያስተናገዱት ፐርፌክት ዊን እያከናወኑ የሚገኙት እና አርሰናል ምሽቱን በጣም በጣም በስኬት ነበር ማጠናቀቅ የቻለው። የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ።